ሰላም ጤና ይስጥልኝ። እድ ዩቲዩብ ቻናል የተከታታዮች እንደምን አላችሁ? እግዚአብሔር ይመስገን የፍጹም ሰላም ነኝ። እናንተም ሰላም በያላችሁበት ይብዛልኝ። ዛሬ ደግሞ ከጥቁር ዱቄት ወይም ከስንዴና ከገብስ ዱቄት ያዘጋጀሁትን የገንፎ አሰራር ነው ይዤ የመጣሁት። እንግዲህ ነው በስዴት ብዙ ጊዜ የምታውቁት ጥቁሩ ዱቄት ማለት ነው ብራውን ፍሎር ከእሱ የሰራሁት ቆንጆ ገንፎ ነው። ሙሉ አሰራሩን አብረን እንከታተል። አዲስ ከሆናችሁ ሰብስክራይብ በማድረግ የዩቲብ ቻናል ቤተሰቦች እንድትሆኑ በትህትና እጠይቃለሁ። መጀመሪያ እንደምትመለከቱት ብራውን ዱቄቱን ያው ሳይታመስ የተፈጨ ስለሆነ እሳት ላይ ጥጄ የተወሰነ እንደዚህ ሞቅ ሞቅ አድርገዋለሁ አምሰዋለሁ ማለት ነው። ከዛ እነፈዋለሁ ዱቄቱን። እንደገና እንደዚህ በተለቅ ባለብረት ድስት ውሃ ፍልቻለሁኝ። እፈላ ውሃ ላይ የተወሰነ ትንሽ ጨው ጨምራለሁ። እንደገና ደግሞ መጠነኛ ዘይት እንደዚሁ ውሃ ከዚህ ላይ መቀነስ እንችላለን፣ ወይም ደግሞ ይሄ የተመጠነ ውሃ ከሆነ በጎን ማፍላት እንችላለን ማለት ነው። ከዛ ድግታችን እንደዚህ የፈላ ውሃ ላይ እንጨምረዋለን። ልክ ሀገር ቤት እንደሚሰራው ማለት ነው። እኔ ብዙ ጊዜ በጥብጦ መስራት የሚባለው ነገር ስለማይመቸኝ በዚህ መልኩ ነው የምሰራ። ከዛ እንደዚህ እናማስላለን ቀስ እያለን በዚህ መልኩ ወደ ምሽት እያደረግን እንመስለዋለን ይህ የመጀመሪያ ነው። እንዲጠበቅ አድርገን ይዘን በደንብ አድርገን እናሻዋለን ግንፏችንን። ከዛ የፈላ ውሃ ስላለኝ እሱን ከበቶ ዙሪያውን የተወሰነ ጨምሬ ከድኜ ነው የማን ተከትከው እንደዚህ በደንብ ካሸወኝ በኋላ እንደዚህ የፈላ ውሃውን እንጨምራለን፣ ዙሪያውን ሳናበዛ ማለት ነው። መጠነኛ ውሃ ከዚያ ክድን እናደርገዋለን። በእንፋሎቱ በደንብ እየተንተከተከ ይበስላል። እሳቱን መጠነኛ እሳት አድርገን ነው የምናበስለው። እንደምትመለከቱት ከድኛ ቆይቼዋለሁ፣ እየተንተከተከ ነው። በዚህ እንደዚህ ወደም ባርገን እናሸዋለን በየመካከሉ አሁንም መልሰን ውሃ እንደዚህ የፈላ ውሃ ማለት ነው። ዙሪያውን እናደርግና መልሰን ክድን እናደርገዋለን። እንደዚህ እያደረግን በደንብ ገንፏችን እናበስላለን። ገንፏችንን በጎን እያበሰልን ያው መባያውን ነው የምናዘጋጀው። የገንፎ መብያ ማለት ነው። ቅቤ መጠቀም እንችላለን። እኔ ግን ያው እሱ ብዙ አይመቸኝም። ቅቤ የሌለን ዘይት። እኔም የተጠቀምኩት ተልባ ነው። እዚህ ጋር ለብ ያለ ውሃ አለኝ። እሱ ውሃው ላይ ስኳር እጨምራለሁ እንደምትመለከቱት። ከዛ ዘይት ደግሞ ትንሽ ኦሊቭ ኦይል የተጠቀምኩት የወይራ ዘይት ማለት ነው። ውሃው ለሰስ ያለ ውሃ ነው። ከዚያ በቀጣይ በርበሬ እንደዚሁ በመጠኑ አድርጋለሁ እና ደግሞ እዚህ የተፈጨ የተወቀጠ ተልባለኝ እንደዚህ። እነዚህን አንድ ጋር ጌ አማስላለሁ እንደዚህ ማለት ነው። ያው ሞቅ ባለ ውሃ ስለሆነ ተልባው ይሞፈር ባህር ያለው እንደዚህ በደንብ ካወረድን በኋላ እና ደግሞ ተልባ ምች ስላለው ክድን አድርጌ ያስቀምጠዋለሁ። ገንፎ በስሎ እስከሚያበቃ ድረስ በመካከለኛ ነው የበጠበቅኩት። እንደምትመለከቱት እንደዚህ ግጥም አርገን እናስቀምጠዋለን ገንፏችን እስከሚበስልልን ድረስ። ኦልሬዲ፣ በደንብ እየተንተከተከ ነው። ወደ መብሰል ደረጃ ደርሷል። እንደዚህ በደንብ ከመሰልን በኋላ ወስደን ያዘጋጀነው እቃችን ላይ እንዘረግፈዋለን። ከዛ እቃችን ላይ እንደዚህ አምጥተን ገንፋችን በስሎልናል። አምጥተን እንደዚህ እንዘረግፋለን። እንደዚህ በማንኪያ ወይም በእጃችን ማስተካከል እንችላለን። ከዘረግፍ ነው በኋላ እንደ ፍላጎታችን ውሃ ነካ እያደረግን ማለት ነው። በዚህ መልኩ ያው እኔም መካከሉ ላይ እንደዚህ ንጹህ ሳህን አዘጋጅቼ ነው ያደረኩትኝ። እንደዚህ ተለቅ ያለ ሰህን ስኒም መጠቀም እንችላለን። እንደዚህ መካከሉ ላይ ርቅ አድርጌ ያዘጋጀሁትን የገንፎ መብያ አምጥቼ የዘረገፍኩት ማለት ነው። እንደዚህ በዚህ መልኩ ገንፏችንን አዘጋጅተን አቅርበን እንግዲህ ለእንግዳ የሚሆን ቤት ውስጥ የሚሆን በዚህ መልኩ መዘጋጀት እንችላለን ማለት ነው። ሞር በስደት ላላችሁ እንደዚህ ምግብ የሀገራችሁ ሲናፍቃችሁ ተልባም በተለያየ ሱቅ ማግኘት ይቻላል። ችግር የለውም። ትንሽ በርበሬ ነው የሚቸግረው። በዚህ መልኩ አዘጋጅተን መጠቀም እንችላለን። ብዙ ጊዜ እንደዚህ አይነት ቪዲዮዎች የሚሰራው ለዛ ነው። ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። አመሰግናለሁ።